ማለት እንችላለን። ከነዚህ ተቋማት ጋር በጋራ ስራዎችን ተካፍላችሁ እየሰራችሁ እንደሆነ እና አጋር እንደሆናችሁም እየነገሩን ነው እና ምንድን ነው አስተዋጽኦ ምን ይጠቅማችኋል? የሚጠቅመው እንግዲህ ምንድን ነው፣ በመጀመሪያ ደረጃ የተለያየ ለምሳሌ አደጋ በምንልበት ጊዜ የእኛ መነሻ የሚሆነው ብዙ አደጋዎችን የያዘ እንደገና ደግሞ ብዙ ሴክተሮችን ያሳተፈ ነው። ለምሳሌ የጤና ጉዳይ ቢነሳ የጤና ጥበቃ ሚኒስቴር ከፍተኛውን ሮል የሚጫወትበት ሁኔታ ይኖራል። በግብርና በኩል ደግሞ ግብርና፣ ለምሳሌ አሁን ጎልቶ የሚታይ የአሜሪካን መጤ ተምች አለ። ለምሳሌ አሁን ያ ተምች ያለውን አካሄድ ወይም ባዮሎጂካል ያለው የእድገት ሁኔታ፣ የመራባቱን፣ የመሰራጨቱን ሁኔታ በይበልጥ ሊያውቅ የሚችለው በግብርና ሚኒስቴር ይሄንን ጉዳይ የሚከታተል ነው። እንደዚሁ በውሃ በኩል ደግሞ ከሄድን እንደዚሁ በግድቦች ዙሪያ ያለውን ሁኔታ፣ በተፋሰሶች ዙሪያ ያለውን ሁኔታ፣ በወንዞች አካባቢ ያለውን ሁኔታ የሚያውቀው ያ ክፍል ነው። እንደገና በብሔራዊ ሜትሮሎጂ በኩል ደግሞ ከሄድን እንደዚሁ መረጃዎችን በተመለከተ የምናገኘውን ከዛ ነው ማለት ነው። እና እንግዲህ ከክልል በተለይ የምንሰበስበውን መረጃ ወሰድን እንደሆነ የተለያዩ ሴክተሮች የተለያዩ ፓርትነሮች ኢንቮልቭ የሚያደርጉበት ሁኔታ ይኖራል ማለት ነው። ያንን እንግዲህ አስቀድሞ ሰብስቦ ከዛ በመነሳት እንደተባለው እንግዲህ መዘጋጀት ይኖርብናል ማለት ነው። እና አስቀድሞ መዘጋጀት ደግሞ ትልቅ ጥቅም ምንድነው? ሊደርስ የሚችለውን ሁኔታ ይቀንሳል ማለት ነው። ህብረተሰቡን፣ ንብረቱንም ህይወቱንም የማዳን ሁኔታ ይኖራል። ከዛ በፊት እሳት የማጥፋት ሁኔታ ነበር የሚሰራው። በተለይ አሁን ፖሊሳችን ከጸደቀ በኋላ ግን ቀድሞ ያለውን ነገር መዘጋጀት ንብረትንም የማዳን ህይወትንም የማዳን ሁኔታ አስቀድሞ ዝግጅት እንዲኖር ያደርጋል ማለት ነው። ከፓርትነሮች ጋር ከተለያዩ ሴክተሮች ጋር መተባበሩ ደግሞ የአደጋው ጸባይ የተለያየ ኔቸር ስላለው ሁሉም የየራሱን የሚወጣበት ሁኔታ ይኖራል ማለት ነው። የሴክተሮቹ እንደዚሁ አደጋን ትኩረት አድርገው የሚሰሩበት ሁኔታ ይኖራል ማለት ነው። ለዛ እንግዲህ በእኛ በኩል የተዘጋጀ ሰነድ አለ ማለት ነው። ያ ሰነድ የሚገዛን ይሆናል ማለት ነው። ምናልባትም ከተመሰረተ